አንዳንድ ጊዜ እኮ ሰው የሆነ ነገር ጠይቋችሁ ታወራላችሁ፣ ሳትጠየቁ ሳትጠየቁ። ውዶች፣ ዛሬ የመጣው ነገር በጣም በጣም በጣም ሼር ሼር ሼር አድርጉልኝ፣ ሼር አድርጉልኝ። የዝህን ያክል ሀይሚ ምን በድላ ነው? ሰላም፣ ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት። ውዶች፣ ዛሬ መረጃ አስደግፌ ነው ማወረው፣ በመረጃ ነው ማወረው። እስከ ዛሬ መረጃ አምጥቻ አላቅም። አይደለም መረጃ እኔ እንደዛ አስደግፌ አውርቻ አላቅም። በአይኔ ያዩትን ብቻ ነው እማወረው። ዛሬ ግን በጣም አስፈላጊ ነገር ስለሆነ በሀይሚ ላይ ብዙ ነገሮች ሲደረጉ ነበረ። ዛሬ ደግሞ ትክክለኛው እውነታ ወጥቷል ማለት ነው። ያወጣችሁም ዜድ ነኝ የብሩኬ እህት የምትባሏ ነች። በጣም አስፈላጊ ነገር ነው። ሼር አድርጋችሁ ለሀይሚ እህቶች ለሁሉም አድርሱ። መረጃውን በቀጣይ የማነብላችሁ ይሆናል። እዚ ጋር መለጥፍላችኋለኝ። እዩት፣ እናንተ እዩትና ፍረዱ። እናንተ ይሁና ፍረዱ እኔ አልጠየቅኩም ምንም አላልኩም ራሷ ናት ፎሎ ፎሎ አድርጋ ገብታ ሰደበችኝ ሰደበችኝ በስተመጨረሻ ግን ይሄንን ቃል ስትጽፍልኝ ስክሪንሾት አደረግኩትኝ ይሄንን ይሄንን በሀይሚ ዙሪያ ስለሆነ እኔም በግል የሰደበችኝን ሳድባኛ ላይ ይቀመጥ አይመለከተኝም ግን በሀይሚ ዙሪያ ማለት ነው ለማንኛውም ላንብብላችሁ ምን እንዳለች ላደርግላችሁት፣ ቴክስቷን ማለት ነው። እዚ ጋ እዩት እናንተ እዩት። እኔ እንድታዩት ብዬ ነው ያመጣሁት ማለት ነው። ብሩኬ ይሄንን ያደርጋል አያደርግም? ራሳችሁ አይታችሁ ፍረዱ። ነገሩን ስሰሙት ማለት ነው እንግዲህ ፕራይቬቴ ገብታ ራሷ ፎሎ አድርጋኝ ራሷ ነች ይሄንን ቴክስት የጻፈችው። ዜድ ነኝ የብሩክ እህት ተብዬዋ ማለት ነው። አንቺና መሰሎችሽ ለምን አርፋችሁ አትቀመጡም? ብሩክ እኮ ባለፈው እኛ ግሩፕ እንደገባ እውነቱን እውነቱን ጠይቀነው ስለ ሀይሚ ነግሮናል። ሀይሚን አንድም ቀንም የፍቅር ስሜት ተሰምቶኝ አያቅም ሲጀመር ከስራና ምርጥ ጓደኝነት ውጪ ለምንም አላስባትም ብሎ ለምንም አላስባትም ለምንም አላስባትም ብሏል። በግድ ነው እንዲህ የሚያገባት ብላ ይሄን ቴክስት ማታ ነው የጻፈችልኝ። እኔ አውጪ፣ ቪዲዮ ስሪበት ስላሉኝ ነው ይሄን ልሰራበት። እኔ ትቼው ነበረ፣ ነገር ግን ስሪበት እኔ ነግሪያቸው ለሆኑ ልጆች ፕራይቬት ላይ ቃል ይሄ ዝም የሚባል ነገር አይደለም፣ ስሪበት። ከእንደነዛ አይነት አጓጉል ሰዎች ጋራ ልጁ ለምን ያወራል? ለምን ይገኛል? ተገኝቶም ከሆነ መጠንቀቅ አለበት። ሌላስ ሚስጥር ቢሆን ያወራው እንደዛ ብሎ ሊያወጡ አይደለም ወይ? ለምን ከእንደነዛ አይነት ሰዎች አይርቅም? ሚስጥር ከማይጠብቁ ይቺ ልጅ እንግዲህ እኔን ያናደደች መስሯት ነው ይሄን ቴክስት ያደረገችልኝ። ለእኔ ፕራይቬት መታ ማለት ነው። እኔ አልናደድም። እኔ እኮ እኔ ለምን እናደዳለሁኝ? ስራችሁ ብቻ ነው እንጂ የሚያናድደኝ። በተረፈ ብሩኬ ሀይሚን አላገባትም። እንዲ ለሀይሚ እኮ እግዚአብሔር ጽፎ ያስቀመጠላት ሰው አለ እንዴ? ፈጣሪ እኮ እየጻፈላት አለ፣ የእሷ የሆነ ማለት ነው። ከብሩኬ ጋም ከሆነ እግዚአብሔር ነው የሚፈቅደው፣ እኔ አይደለሁም። እኔ ፈቃድ አይደለሁኝም። ፈጣሪ ያለውን ሁሉ ነው ሰው ሊኖረው የሚችለው፣ ሰው ያለውን አይደለም። አንቺ ግን እኔን ያናደድሽ መስሮሽ ከሆነ ይሄንን ቴክስት እንደዛ ብለሽ የጻፍሽልኝ እኔ አልናደድም። በእርግጥ ብሩኬት ግሩብ ላይ ከዚህ በፊት እንደነበረ መረጃ ወጥቷል ከ32 እህቶቹ ጋር ማለት ነው። ሶ አንቺም በዛን ጊዜ እዛው ነበርሽ። ነገር ግን የተወራውን ወሬ እዛ ግሩብ ላይ ለእኔ መተሽ ፕራይቬት ላይ ይህንን ጻፍሽ፣ ዛሬ ተናገርሽ። አንቺ ሚስጥር እንዳወጣሽ አልገባሽም። ለዛ ነው እናንተ ሰገጤ ናችሁ እምለው ማለት ነው። የስግጥናሽ ጥግ እኮ አንቺ የኔም ፎቶ ፕሮፋይል ሊያደርገሽ ስትሳደቢ ነበረ። እኔ ምንም አይመስለኝም። የሀይሚን ፎቶ ዘቅዝቃ የሀይሚን ፎቶ ዘቅዝቃ የዘቀዘቀችው ፎቶ ላይ የጻፈችው ጽሁፍ ውዶቼ፣ በቃ ይሄ ከአንድ ሴት ልጅ የማይጠበቅ ነገር ነው። ስልኬ ላይ አለ እኔ ካስፈላጊ ከሆነ እኔ ለሀይሚ ፎሎ አልመለሰችም እንጂ ፎሎ ብትመልስልኝ ፕራይቬት ብልክላት ደስ ይለኛል፣ ለሀይሚ ማለት ነው። ምን እንደሚያደርጉ ከምን አይነት ከወረዱ ሰዎች ጋራ ብሩኬ ኮንታክት እንዳለው ማለት ነው። እኔ ለምን ራሳቸውን ሚስጥሮ ከሚጠብቁት ሰዎች ጋራ ለምን ይሄ ልጅ አያወራም? የሚያወራ ከሆነ ለምን ለምን ይሄ ብሏል ብሎም ሊሆን ይችላል። ግሩብ ላይ ነው ያለው። እንግዲህ ቴክስቱን እንዳነበብኩላችሁ ነው። እኛ ግሩብ ላይ ያለው ነገር ነው ነው ያለችው ይቺ እንኩቶ ማለት ነው። እኔ የምናደድ መስሎች ከሆነ ተሳስተሻለ እኔ አልናደድም። ምንም የሚያናደደኝ ነገር የለም። አርፋችሁ አትቀመጡም ወይ ብሩኬ? ሀይሚ እኮ ተናግራለች። ሲጀመር አንድ ዓመት ሙሉ እኔ እናሱ ስንቆይ ምንም ነገር አልተፈጠረም ብላ እኮ ተናግራለች። ሲጀመር ሀይሚ ማለት ነው። አንቺ ባትናገሪም ሀይሚም ተናግራለች። ነገር ግን እሱ ከእናንተ ጋር ሆኖ እንደዚህ አይነት ወሬ ማውራቱ ለሀይሚ ክብር እንደሌለው ነው የሚያሳየው። ምንም ክብር የለውም። በጣም ያሳፍራል እንደዛ ማድረጉ ማለት ነው። አንቺ ግን ስም አጥፊ አለቅላቂ ነሽ ቢያንስ እንኳን ለክብሩ ብለሽ አትደብቂም እንዴ እኔ ጋር መተሽ የምትናገሪው ዝም ምልልሽ የማለዋጣልሽ መስሎች ነው እንዴ ማነሽ የምደብቅልሽ ሲጀመር ሀይሚን ሀያ አራት ሰዓት ሙሉ ድድሽ እስከሚዝግ አደለ እንዲ ምሰድ ቢያት ለምንድን ነው የምደብቅልሽ ስነ ስርዐት እንድትይ ከዛሬ ጀምሮ ሀይሚን ዘቅዝቀሽ እንዳትሳደቢ ጥግሽን እንድትይ እንድትከበሪ ከተከበረ ሰው ጋር አደለ የምታወሪው ከብሩኬ ጋር ሰው አንቺ ክብር እንዲኖርሽ በቃ ክብርሽን ጠብቀሽ እንድትኖር፣ የምታደርገውን ነገር ለይታሽ እንድታቂ ለዛ ነው። ይሄም የመጨረሻ ማስጠንቀቂያ ነው። ይሄንን ያመጣሁልሽ ገባሽ። ሰው ፕራይቬት እየገባሽ እንደዚህ አይነት ነገር የሚያስጠይቅሽ ነገር ከጻፍሽ፣ ሌላም ነገር መልሰሽ ከጻፍሽልኝ አምጥቼ ነው ለጥፌ እማወራልሽ። ነገር ግን ዜድነኝ የብሩክ እህት ብለሽ የብሩክን ስሙን ሁላ አጠፋሽለት፣ ስሙን ሁላ አጠፋሽለት፣ በአይኔ በምሌኔ ነፍሴን ሳልሰስት በምሰጣት በሀይሚ ነው የመጣሽው። በአናቷ ተክለሻት የጻፍሽውን የቆሻሻ ነገር እሱ ራሱ ይቅርታ ያስጠይቅሻል። ሌላውን ትተሹ ማለት ነው፣ ሌላውን፣ ሌላውን ይሄንን ያወራሽውን ነገር ትተሹ ማለት ነው። አንቺ ማትረቢ ሼር አድርጋችሁ አድርሱላት፣ ለዜድ ለብሩክ እህት ማለት ነው። አድርሱላት። የምትናገረውን ነገር ከዛሬ ጀምሮ ለጠንቅቃ ትወቅ። ምግብ መብላት አይደለም ይሄ እንዳገኙት ምግብ መጉረስ አይደለም፣ ካፍ የሚወጣውን ቃላት ለይታ ማወቅ አለባት። ነገሩ ሚስጥሩን አወጣች። የብሩኬን ሚስጥር እዛ ግሮብ ላይ ያወራቸውን ሚስጥር አወጣች። እንግዲህ እነሱ እናንተ የጠየቃችሁት ለምንድን ነው እንደዛ ብላችሁ? ምን ነው ልጁ ልታገቡ ታስባችሁ ነበረ እንዴ? ወይኔ እኔም እኮ ብያለው። እነሱ ይፈልጉታል ለዛ ነው ሀይሚን የሚጠሏት፣ ለዛ ነው ብሩኬን ይፈልጉታል ብዬ እኮ መቶ ፐርሰንት እርግጠኛ ሆኘ ተናግር ያለው እግዚአብሔር አምላክ ደግሞ ዛሬ ጉዳቸውን እንደዛ አወጣው። አቤት እኔ እኮ ፈጣሪ የምርኔ ነው። እውነት እንጃ ፈጣሪ ሁሌም ጦሎቴን ነው ይሰማኛል እግዚአብሔርን። በተለይ ደግሞ በሀይሚ ላይ ቅንቅናሞች እንደዚህ እንትን ሲሉ እንደዚህ ያጋልጣቸዋል። እሷ እኮ ውዶች የኔን ለማናደድ ብላ ነው ይሄን ቴክስት የጻፈችው። ለምን አርፈሽ አትቀመጭም? ብሩኬ እንደዚህ እንደዚህ ነው ብሎ ነግሮናል፣ እውነታውን ግሩፕ ላይ ብላ ያወራችው እኔን ለማናደድ ነው። እኔ አልናደድም። እንደዛ አውጥቻ ሰጣሻለሁ እንጂ ምን ያናድደኛል? ነገር ግን ሚስጥር አለመደበቅች ትንሽ ያናድዳል። የሚያናድደኝ ብሩኬ ሰው አለመምረጡ ሲያወራ፣ ያ ፓርት ነው የሚያናድደኝ እንጂ ሌላ ነገር አያናድደኝም። ለምን እኔ ጠንካራዋን እህቴን ተደግፌ፣ ሀይሚዬን ተደግፌ ነው ያለሁትኝ ከእግዚአብሔር ቀጥሎ ማለት ነው። ገብቶሻል? አዎ፣ ጠንካራ ሴትን እናንተ አትወዱም። ትጠላላችሁ፣ ትሳደባላችሁ፣ ውድቀቷን ቁጭ ብላችሁ ትጠባበቃላችሁ። እኔ ደግሞ ሀይሚ ወድቃ አልቅሳ ከፍታ ማየት አልፈልግም። ሁል ጊዜም ከፍ ብላ በከፍታ ላይ ተቀምጣ ማየት ነው የምፈልገው። አዎ፣ እንደማንኛውም ውዶች ሀሳብ አስተያየት ካለ በኮመንት አስቀምጡ። በጣም ያሳዝናል። እኔ እኔ እንደዚህ ላወጣ ፈልግ አልነበረም፣ ግን የሚያደርጉትን ጉዳቸውን ጉዳጉዳቸውን ስሙ በሚል ነው።